ደብሮኛል እዛ። በቃ ማየውን ነገር ተፈጥሯል። ምንድን ነው አስር የደብሮኛል? ደብሮኛል እኮ እዛ። በቃ ከዚህ በኋላ እንዳመጪ ትደግም ያለሽ የእናመት ብሎኛል። የእናመተን? አዎ፣ ጭራሽ የእናመት በቃ። ከቀጣዮቹ ከቀጣዮቹ ጋር ትማሪያለሽ ከዚህ በኋላ አጠገቤ እንዳታሽ። ድረጋቶስ ዲ አንተ አጨብጭብልሽ በርቺ ምናምን ልበልሽ? እና መፍትሄ ፈልግ በቃ። ወይ ወይ ከፈለክ ሄዳ አናግርልኝ። ማንን ሰው እና ሄዳት ብታናግርልኝ ምን ተናለ? እየተኛሽ ነው? እኔ በቃ ነኝ ከዚህ በኋላ አልተኛ እኔ ከዚህ በኋላ አልተኛም። በቃ ሄዳ ለአሁኑ አናግርልኝ። ሰላም ሰላም፣ ሰላም። ውድና የተከበራችሁ የሀብቲ ቤተሰቦች የኛ ቤተሰቦች እንዴት ናችሁ? ቆይታችሁ እንዴት ነው? ሳምንታችሁ ምናምን እንዴት ነበረ? ባለፈው ሳምንት ምናምን በዓል ምናምን አልፎ ነበር። በዓልም አሪፍ እንደነበረ እንዳሳለፋችሁ ተስፋ አድርጋለሁ። የኛም በዓል እየደረሰ ነው ከወዲሁ። እና ቆይታ እንዴት ነው? ትምህርት፣ ስራ፣ ኑሮ ምናምን እንዴት ይዟችኋል? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቆይታችንም አሪፍ ነው፣ ምንም አይልም። ትንሽ እኔ ጉንፋን ይዞኝ ነበር ባለፈው ሳምንት አይታችኋል። አሁን እንግዲህ ደህና ነኝ በጣም። እና ፈተና ነበረብኝ ሮጭ ሄድኩኝ እና በመሀል ፈተና አንድ ፈተና ምናምን ነበረብኝ። እሱን ተፈተንኩኝ እና በጣም ባለፈው እያያችሁ ነበረ። እኔ ምንም አላችሁ በቃ በቀል ነው ይመስለው ባናት ባናቴ፣ ባናት ባናቴ፣ እኔ መቋቆም ራሱ እስኪያቅተኝ ድረስ እና ባላሰብኩት ሁኔታ ስለነበር ነው እንጂ እኔም ታቁኛላችሁ? ማንንም የሚሸውደኝ ሰው እንዳልሆንኩኝ ማለት ነው። እና ትንሽ ተደራርቦብኝ ነው እንጂ ለመመለስ ማለት ነው ምንም አያስፈልገኝም። እና አሁን ምንድነው ምላችሁ መሰላችሁ የሆነ ሀሳብ አስበናል። ፈተናዬን ራሱ ተፈትኝ እስክመጣ ድረስ ጭንቀት ይዞኝ ነበረ። በቃ በጣም ጭንቀት ይዞኝ ነበረ። እንዴት አድርጌ ነው ይሄን ነገር ሳልመልስ መቀመጠው፣ የሚለው ማለት ነው። እና አሁን አስቤ አቅጄ ደካማ ጎኑን አግኝቼዋለሁ። ሁላችሁም ታውቃላችሁ፣ ደካማ ጎኑን በደካማ ጎኑ ማለት ነው አሳሩን ነው የምናበላው። እና ያው ስጠራው እንደ ቤ በጣ ታውቃላችሁ። እና ጠርቼዋለሁ፣ እና ብዬዋለሁ፣ ፈልጋለሁ ብዬዋለሁ። በቃ እንደመጣው ሲጀምር ፈተናይን እንደጨረስኩኝ ምን እንደማደርግ አስቤ አቅጄ ጨርሻለሁ፣ እና ልክ እንደመጣሁኝ ይህን ነገር ሳላረግ ስለማላርፍ ደውዬለታለሁ። ብድሬ እመልሳለሁ። አንጀታችሁን ቅቤ ጠጠት ነው ማድረግላችሁ። በጣም ብዙ ነገሮች አሉ ኮሚንት ላይ። እኔ ብድሬ እንከፍላለሁ። ያው የጊዜ ጉዳይ ነው፣ ጊዜ ነው የሚፈታው። ዛሬ ማለት ነው አሳሩን ነው የማበላው። ምንም ይሄ መቀለድ ምናምን አያስፈልግም። ካሜራም የለም ምንም ነገር የለም። አሳሩን ይበላታል። ደውዬለታለሁ ሲመጣ አብራችሁኝ ሲሬሳችሁን ኮስተር ተላላችሁ ባልሰማ ባላየ ማለት ነው እና ወዳቻለሁ የኔን ፕራንክ ስጠብቁ ለነበራችሁ ጊዜው አሁን ነው ማለት ነው እና ወዳቻለሁ እንጠብቀዋለን። ሲመጣ አሳች አሳት ላይ ሊመጣ ስለሚችል ካሜራ የለም ምንም የለም። እንጠብቀዋለን አብራችሁኝ የነገንማው

እንዴት ቶሎ ስመጣ አልጠረጠርክም? አንተ እንዴት? ምንድን ነው የምጠረጥረው? ሌላ ጊዜ እንደምመጪው ነው የወጣሽው? አይ ፈተና እንደተፈተንኩ ወዲያው ነው የወጣሁት እኮ። ታዲያ ምን እና ምን ይገርመኝ ነበር። ምን ይገርማልሽ? ደብሮኛል። ለዛ በቃ ማየው ነገር ተፈጠረ። ምን ምንድነው? አስሬ የደብሮኛል ደብሮኛል እንት ያ ደብሮኛል ለማየው ነገር ነው። ምንድነው ታዲያ? አትናገሪም እንዴ? አንቺ እንዴት ብዬሽ ነው? ነገር ቤትም ከማውራ ብዬ ነው እዚህ መጥቼ ቀድሜ አንተ አውቀ ይሻላል ብዬ ነው። ምን ላቆም ነው? ልትሄድ ነው? እኔ የተበላበት ሙጆ ዘጠ እኔ እየቀለድኩ አይደለም፣ የምሬን ነው። ምንድነው የማትቀልጁ? ምን በቃ ከትምህርት ቤት ተባረር ያለው። ከትምህርት ቤት ተባረር ያለው። ምንድን ነው የምትባረሩ? ምራን መባረር ነው ስንት አንድ ቃል አይደል? የምሬ ነው የሆነ ፕሮፌሰሩ በቃ ክላስ ምናምን ለምን አትገቢም? በቃ ትምህርት ካልሽ ምናምን ብሎ እንዴት አንቺ እየገባሽ እንዴ? እየርሻል እንዴ? እኔ ሁሌ እዚህ ስመላለስ በቃ ክላስ ያም ቢያምን ምን ያገናኘዋል? አታደቅ ክላስ ዓርብ ትመለሻለሽ፣ ሰኞ ላይ ትዛረለሽ እንዴ? ታሪክ እኔ በቃ አብዛኛው ጊዜ እየገባው አልነበረም የእሱን ክላስ። የት ነው የምትይው የእሱን ክላስ? እኔ ይደብረኛል ከሰዓት ምናምን ስለሚሆን እየተኛው ነበር ማሳለፍ። እንደዚህ እንደሚሆን አላወቅኩም። እኔ እንደዚህ እንዲያመራል ብዬ አላሰብኩም። ትልቅ ሰው ስለሆነ እዛ ቀልሽ እዛ እኔ የምሬ ነው አልቀለድኩም። ማየን ቀላቀል እንጂ ከዛ ድረስ እንደዚህ አስደፍተሽኝ አልቀለድኩም። ከመጀምሮ ነው አንቺ ክላስ መግባት ታዲያ እኔ በቃ ሰሞኑን እየደበረኝ ነው። ዝም ብሎ ነው ዝም ብላ ደብሮ ክላስ በቃ አልገባውም። የእሱን ክላስ ሳምንቱን አልገባውም። ከሰዓት ነበር ሁሉ የሚያደርገው። ከዛ በቃ ከዚህ በኋላ እንዳመጪ ትደግም ያለሽ ይህን አመት ብሎኛል። ይህን አመት ጨራሽ፣ ይህን አመት በቃ ከቀጣዮቹ ከቀጣዮቹ ጋር ትማሪያለሽ። ከዚህ በኋላ አጠገቤ እንዳደርሽ ድረጋቶስ እያቀለደ ነው ምትቀልጂ። እኔ እሱን ለመናገር ነው የፈራሁት። እንዴት? በቃ ምርቃት የለም፣ ምርቃት የለም። አንቺ በማን እንትን ላይ ነው የምትቀልጂው እንደዚህ? ምን ፈልጌ ነው እንዴ ፈልገች ነው ተባረርኩ ማለት ፈልገች ነው እንጂ እና እኔ ፈልጌ አባሪኝ ብዬ ነው ነገር አንተ አሁን እኔ እንደ ማጽናናት ይሄን ልትል ነው የሚጠራው? እንደማጽናናሽ ክላስ አልገባውም ብለሽ እንዳጽናናሽ እና ይሄን አስቤ ነው፣ እና በርቺ ምናምን ልበልሽ ይሄን አስቤ ነው። ይሄን ነው ላሰብኩ። ምን በቃ ሲጀመር አንቺ ብትሄጂው እዛ ብትሄጂው ልትማሪ ነው ወይስ ልትተኚ ነው እንዴ? እንዳንዴ ላልተኛ ነው። ሁሌ እኮ ነው ክላስ ያለው። አንዳንዴ ላልተኛ ነው። መልስሽ ሁሉ ራሱ እኮ የሆነ ምን አይነት ይሆናል? ያ ይቀደረም፣ ይቀደረም አንቺ ምንዬ፣ አንተ ምን እያልክ ነው? ቆይ ዲ አንተ ጨብጭብልሽ በርቺ ምናምን ልበልሽ እና መፍትሄ ፈልግሽ በቃ። ወይ ወይ ከፈለክ ሄደህ አናግርልኝ። ማንን? ሰውየውን። አንቺ ሲጀመር ለምተኛለሽ የምትሄጂው? ልትማር ነው እንጂ ልትተኛ እያመማት ነው የምተኛው ብለህ ንገርልኝ። ምን መቻሞሽ ነው አንቺ የምተኛው? እኔ አሞኛል። በቃ ባይ ባይ ባያመኝም ንገርልኝ አንተ

ይሄን አስቤ ነው። እንዴ፣ አንተ ደግሞ ሁሌ ነገሮች ላይ ወደማ ያለው ነገር እንትን ነው። በቃ እኔ አልቀለድኩም። እሺ፣ በቃ አንድ አመት መጨመሩ ነበር ነበር ዩኒቨርሲቲ ሄደሽ ተኝተሽ እንዴት ነው ማታስቢው? እባክሽ፣ ሁሉም ሰው ሲቀር ነው ነው የሚቀረው፣ ማን ነው የሚቀረው? አብዛኛው ተማሪ ነው። እና ሌላው ሰዓት ገባ ብለሽ አንቺ ትገቢያለሽ እንዴ? እና እኔ በቃ ማንን ላይ ልይ? እራሴ ሄደሽ ታስተካክያታለሽ። እኔ አይመለከተኝም። አው ይሄ ሁለተኛ ቢሮ እንዳትመጭ ብሎኛል። አረ ባክሽ ተይ እንጂ፣ ሄደሽ እራሴ ታስተካክያታለሽ። እንዳትመጪ ብሎኛል። ማያው ነገር ነው እንዴ እድሜ ልክሽ ነው እ ሁሌም እንደዚህ ነው የምታደርጊው። ይያልከ ሁሌም እንደዚህ ነው የምታደርጊው። ታዲያ የሄደሽ ታዲያ ካልተማርሽ እንደዛ ነው የምታደርጊው። በቃ ተውሽ እንዴ ስለሌለኝ ነው እንጂ አንተ ነው የጠራኸው። ለዚህ ለዚህ እኔ ራሴ ያለሱንም እንዴ በቃ አልሄድም። እንደውም ወስኝ አልሄድም። ይቅር። ለእኔ ለኔ አሪፍ ነው አለመሄድሽ። አልሄድም። በቃ አትጂ ይቅር። ትረሱ ይቅር በየጊዜው ጊዜው አናግርልኝ ነው እና ሄዳት ብታናግርልኝ። ምን ትሆናለህ? እየተኛሽ ነው። በቃ ከዚህ በኋላ እኔ አልተኛም። በቃ አናግርልኝ። ኔ ከእኔ ትምህርት ይበልጥብሃል ወደ ለእሷ እንዳትነግራት። ለምንድን ነው የማትነግራት? እንዳትነግራት በቃ እሺ። ቀልድ ከሆነ እኔ ለአንተ አማከርኩህ እንጂ ሄደህ ተናገር አልኩህ ተባልክ? በቃ አስተካከል፣ ማችል ከሆነ አልችልም ማለት። እኔ ለምንድን ነው እናቴ ማግለላ? እንዳትናገር ነው ናሽ። ና ና አንዴ፣ በመጀመሪያ አንዴ ነው አንዴ በመጀመሪያ፣ ከዛ ሄደት እነግራታለሁ። ነግራት አለው ግን የምትነግራት ልንገርህ እ ቀድሜ የምትነግራትን ነገር እዚህ ጋ ና ጥላ ስር እኔ ቀድሜ የምትነግራትን ነገር ልንገርህ። መጀመሪያ የምትነግራትን ነገር ናኒ ትምህርት አታቋረጥም፣ አልተባረረችም። እኔ ላይ ሁሌ ነው የምትቀልድብኝ። ልሳቅ አለ ነው ውጣ፣ ለማድ ሶስት ቀን ሙሉ እናቴ ላይ እንደዚህ እንዳሞራ ስትዞር ስተንዣብብ የነበረውስ ምንም አላለኝም ስላልሽኝ፣ ምንም ፍራንክ አይደለም ምንም አልተያዝኩም፣ አልደረሰ። እሺ ፍራንክ ካልሆነ ማለት ነው፣ ፍራንክ ካልሆነ ፍራንክ አልተደረገም ብላችሁ ንገሩኝ ያለው ላበላብ ነው ያለው። አንድ አመት ተባረ ያለው ምን ልቡ እየመታ ነው። በጣም ነው እየመታ ያለው ልብ የሚመታው አንቺን ሰላም ማፈቀር ወይኔ ያምር ግን አልተያዝኩም። በትምህርት በደምብ ሰላም በለኝ መቼ አገኘኝ? ሲጨመር አልተያዝኩም